በመጅሊሱ ላይ አይስ አይስ ይግባ አይግባ ነው ጥረቱ። ሌላ ነገር እንደ መንግስት፣ ይህ የጫት ፍርፍራፊ የመሰለ ሰውዬ ዛሬ የምናጋልጠው ይሆናል። بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه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 ኡስታዝ ተብዬዎች የአህባሽና የሱፍያን ፊክራ የሚያራምዱ ግለሰቦችን የምናጋልጥ ይሆናል። ይህን ስናደርግ ግን መረጃ ላይ ተሞርኮዘን ነው። የራሳቸው ቪዲዮ እያመጣን እዛ ቪዲዮ ላይ የተወሰነ ሪያክት የምናደርግ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሆኖ እስከዛ ይህን ቪዲዮ ላይክ በማድረግ ጀምሩ። ዳይ ወደ ግለሰቡ ንግግር። ይሄ ሙሐመድ ኢብኑ አብደል ወሃብ አስተምሮት ማንን የፈለፈለ ነው የሺ መሐመድ ኢብን አብዱልዋሃብ ማለት ነው። አስተምህሮት ማንን የፈለፈለ ነው? እንግዲህ በጫት የደነዘዘ ግለሰብ ሁሌ የሚያወራው ስለምንድነው ስንል ስለ ፍርፍራፊ ነው። ፍራፍራፊ በልቶ ከዛ በኋላ ምርቃና ላይ ሞቅ ሲለው ጊዜ እንዲህ አይነት ሰዎች ባልዋሉበት ያላስተማሩትን ነገር በአደባባይ ማይክሮፎን ይዞ ጫቱን ጉንጩ ላይ አድርጎ ከዛ በኋላ ይሰብካል። መጀመሪያ ጫትን ትፋና ጠረንህን አስተካክለ፣ ከዛ ሰበክ። ወናውዙ ቢላ። እስልምና ማለት ነው ንጽህና የኢማን ግማሽ ነው ብሎ ያስተማረን ነው መልክተኛው ዓለይሂ ሰላቱ ወሰላም። አንድ ሰው በጀማ ሲሰግድ ነጭ ሽንኩርት በልቶ ወንድሙ አጠገብ አንድ ላይ እንዳይሰግድ ከልክለዋል። ምክንያቱም አጠገቡ ያለ ወንድሙ እንዳይረበይ። ዛሬ ላይስ ከነጭ ሽንኩርት የባሰ ጠረን ያለው ጫጥቅሞ ከዛ በኋላ ማይክሮፎን ይዞ የእስልምና ጠበቃ ሲሆን ትንሽ አያፍሩም። ይህን ግለሰብ የምትከተሉ ሰዎች ራሱን አይምሯቸው። ምን እንደሆነ ራሱ ግራ ነው የሚገባኝ። ሰዎች በዚህ ልክ እንዴት ይዘቅጣሉ? ወንአውዝ ቢላ። እሺ ቀጥሎ ምንድነው ያለው? እንስማ። አይኤስ አይኤስን የፈለፈለ ነው ሐቂቃ ሐቂቃ እንነጋገር ካል አይኤስ አይኤስ በማን ነው የሚመራው? እነፈቅ አይኤስ አይኤስ የፈለፈለ ነው እውነት ነው ምን አይነት ኤቪደንስ አለ? በእስልምና ሽፋን የተነሱ ግለሰቦችን ከዛ በኋላ አይዝ አይዝ፣ ኦቶማን ኤምፓየር ምላምን ትላለህ አይደለ? ኦቶማን ኤምፓየር የተለያዩ ግለሰቦችን ሂስትሪ ሲያጠኑ ምናምን ነገር ጫፍጫፊ ነበሩ ምናምን ይላሉ። ያን ነገር ዛሬ ላይ አምጥተህ እንደ ኤቪደንስ እንትን ብለህ የሆነ ውሃ የማይቋጠር ሙግት ነው የሚባለው ስለዚህ አይዝ። አይዝ የትኛው አስተምሮት ላይ ነው ሼህ መሐመድ እና አብዱል ወሃብ ማለት ነው ይህን አስተምሮትን የደገፉበት? አሁን አስተምሮትን አምጠታችሁ እንዲህ ነው ማለት ሲያቀታችሁ ጊዜ ስም ማጥፋት ነው የተሸጋገራችሁ። ይህ ምን ይባላል? የስሜት ቀንበርነት ይባላል። ወይም ደግሞ ለስሜታችሁ ባርያ ስትሆኑ ጊዜ፣ ስሜታችሁ እናንተን ሲቆጣጠር፣ የናንተ እናንተ ለስሜታችሁ ተገጂ ስትሆኑ እንዲህ አይነትን

መጽፎቹ ይዛቸው አለ። እሺ መጽፋቸው ክፈት። ከዛ በኋላ የሺ መሐመድ ኪታባቸው ላይ እዚህ ኪታብ ላይ እንዲ ኪታብ የታወቁ ኪታቦች አሉ አይደለ? እዛ ኪታብ ላይ ፔጅ እንዲ ከዛ በኋላ ቆጠራ አንቀጽ እንዲ ብለ ለምን አታሳይ? ምክንያቱም ስለሌለ ወሬ ስለሆነ እንዲ። ሀገራችን ላይ እኮ አህባሾች ስንት ሙስሊሞችን ያሳሰሩ መስጂዱስ እየተሰገደ መስጂድ ውስጥ እየተሰገደ እየሰገደ ወንድማችሁ እኮ ፖሊስ አምጠታችሁ ታሳስሩ ነበር። የቅርብ ጊዜ 2005 2004 ላይ የዛሬ 10 ዓመት ሆነ እንዴ! ስራችሁ ነው እኮ ዛሬ ላይ ያን ነገር ለምን አልተደገመም? ለምን ያስራት ስራት ወደቀ በሚል እንባከረዩ እያላችሁ ያላችሁት ወናውዝ ቢላ መቼም ቢሆን። አሁን ይህ ግለሰብ እኔ በጣም ያሳዝነኝ። በፊት የነበረው መጅሊስ ላይ ጻፊ ምናምን ነገር ነበር መከተል ነው ምናምን ዑመር ኮምበልቻ ነው ምናምን የሚባለው እንዲህ በእናት በእናታችን ነው የወጡት። የመልእክተኛው አለይሂ ሰላቱ ወሰለም ሱና ሳይከተሉ ፂማቸውን የሌለ እየላጩት ምናምን ዛሬ ላይ ራፐር የሆኑ ሰዎች እንኳን ለውበት ብለው ፂማቸውን እያሳደጉ በመልእክተኛው አለይሂ ሰላቱ ወሰለም ሱና የሚያፍሩ ፂማቸው ምልጭ አድርጎ ከዛ በኋላ መገነቢ የሁሉን ቀላቢ እያለ መውሊድ ላይ ፉጡራንን የሚጣራ ፍጡራንን የሚጣራ መልእክተኛው አለይሂ ሰላቱ ወሰለም ርባቸው ራሱ ጌታቸውን እየጠየቁ ብሎን ደሞ ያላቸውን እነዛ ሰሃቦችን እየጠየቁ የነበሩ መልእክተኛው አለይሂ ሰላቱ ወሰላም፣ ዛሬ ላይ መገነቢ የሁሉን ቀላቢ ለከም አንተ ነው ወይ ያ ነቢ ለመላው ኸልቅ ቀላቢ ብትናለው ሰብሳቢ ይባላል። የት ነው ይሄን ቃል የሚባለው ስንል መውሊድ ላይ ነው። እና እነዚህን እንደነዚህ አይነትን አስተሳሰብ የሚያራምዱ ሰዎች ተጠንቀቋቸው። አሁን ደግሞ ምርጫ ነው አይደለም። የመጅሊስ የመጅሊስ ምርጫ ላይ ካልገባን ብለው እዚህ እያሉ ያሉት እያወሩ ያሉት እነዚህ ናቸው። ትንሽ አታፍሩ! እስልምና በእናንተ እንዲሰደብ ስንት ያደረጋችሁ። አሁንማ ይበቃችኋል። ቦኮ ሃራምን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱልወሃብ አስተምሮት ነው። መጅሊሳችን መጅሊሱ ላይ አይኤስ አይኤስ ይግባ አይግባ ነው ጥረቱ፣ ሌላ ነገር ነው። ቡሃራ አልሸባብ የፈለፈለው የሙሐመድ ኢብኑ አብዱልወሃብ አስተምሮት ነው ምናምን ይላል። ኢቪደንስ፣ የኋላ ኪስ ደሊል የሚባለው ነገር የኋላ ኪስ ነው። መረጃ የለም። ነገር ግን መሐመድ አብዱልወሃብ አሁን ለምሳሌ አልሸባብ አይስ የሚባሉ ከሐዋሪጅ የተውጣጡ ቡድኖች ናቸው። በነገራችን ላይ ሀገራችን ላይ ራሱ የሆነ ሰዓት ላይ እንቅስቃሴ እያደረጉ ነበር በተለያዩ የሶሻል ሚዲያ ላይ ማለት ነው። እነዚህ ሙጃሂድ ምናምን ምናምን ብለው የተለያዩ ግሩፖች ላይ ቴሌግራም ላይ ካያ አይታችሁ ከሆነ እንዲህ አይነትን አስተሳሰብ የሚያራምዱ ሰዎች ነበሩ። በጊዜው ኢቭን እነዚህ ግለሰቦች ላይ ረድ እየሰጡ የነበሩት የሱና ኡስታዞች ነው ምላሽ እየሰጡ የነበሩት። ዛሬ ላይ ግን በሚያሳዝን ሁኔታ መሐመድ አብዱልዋሃብ ማለት ነው ሰዎች ኡዙር ቢልጃህል መሰጠት እንዳለባቸው የሆነ ሰው ሽርክ ላይ እንኳን ቢወጥቅ እየሰራ ብናገኘው ራሱ ያ ሰው አውቆ ነው ወይ ሳላወቀኝ የሚለው ማጣራት እንዳለበት ሁጅ አቁመን መሆን እንዳለበት በተለያዩ ኪታባቸው ላይ ጽፈው እናገኛቸዋለን። ዛሬ ላይ ግን በሚያሳዝን ሁኔታ የሐዋሪጅን አስተሳሰብ የሚያራምዱ ሰዎች ወደ ሸይኽ መሐመድ ኢብኑ አብዱልዋሃብ ገልብጦ ማለት ነው። እሳቸው እንዲናቸው ማለት ስን ከማጥፋት ውጪ ምንም አይነት ኤቪደንስ የለም። በነገራችን ላይ ማለት ነው ሁሉም የተጣራ ሁሉ በስልምና ሽፋን የተንቀሳቀሰ የተለያዩ ግለሰቦችን እስልምና ይወክላሉ ማለት ወይም የሆኑ ሰዎች አስተምሮት ይወክላሉ ማለት በፍጹም የተሳሳተ ነው። መሐመድ ኢብን አብዱል ወሃብ ማለት ነው ከቁርአን እና ከሐዲስ ውጪ ያስተማሩት አስተምሮት የለም። ኢብን አለ ቢባል ራሱ መመዘኛችን ምንድን ነው? እኛ አህለ ሱና ወልጀማ መመዘኛችን ቁርአን እና ሐዲስ ነው። ሰዎች በሐቅ ይለካሉ እንጂ ሐቅ በሰዎች አትለካኝ የሚል መርሕ አለን። ታዲ ዛሬ ላይ በሚያሳዝን ሁኔታ የጫት ገሪባ የሆኑ ግለሰቦች ግን ተነስተው ሼህ መሐመድ አብዱልወሃብ ምንድ ነው ድዶላ ይላሉ። ነገር ግን አንድ ኪታቡን አነበቡ ወይ አላነበቡም። አርባይን ሐዲስ እያነበበ ከዛ በኋላ ወሱሉ ሰላሳ ነው የሚል ማይክሮፎን ይዞ ከዚህ በፊት አሳየቻችኋለሁ። በጣም የሚያሳዝነው ማለት ነው። እና እነዚህ ግለሰቦች ናቸው አሁን የሙስሊም ተቆርቋሪ ብሎን ደግሞ ውሀቢያዎች እንዲያደረጉን ምናምን። ምርጫ ነው አሁን በዚህ ሰሞን ምርጫ ይካሄዳል። ሁላችሁም በመስጂዳችሁ ሄዳችሁ ማለት ነው ለተቋሙ ለሙስሊሞች ጠበቃ ይሆናል፣ የሙስሊሞችን ከታ ይሆናል የምትሉትን ግለሰብ ማለት ነው ምረጡ። አላኩል ያህል ለዛሬ ይሁን ካልኳችሁ፣ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።